ፕሮቴስታንቶች ከማደንቃቸው እኔ ፕሮቴስታንት መልአክ ነው እያልኩ አይደለም። ኢየሱስ ነው ትክክል፣ ሰው ትክክል ነው ብዬ አስብ ያላል። ምን ያደርጋሉ? የእያንዳንዱን ፕሮቴስታንት መጽሐፍ ቅዱስ ብታይ የተነበበ ነው። ምን ያደርገዋል? አለም እየቀባ የሚፈልገውንም የተረዳውን ደስ ያለውን ነገር ማርክ ያደርግበታል። አየ ማርክ እያደረገ እንትን ፖይንት እያያዘ ይማራል። የእኛስ አብዛኛው ይቅርታ አድርጉልኝ የኦርቶዶክስ ብራንድ ኒው ነው መጽሐፍ ቅዱስ፣ የሁሉም እያልኩ አደለ። የአብዛኛው ኦርቶዶክስና የሙስሊም ብራንድ ኒው ነው። አይነካ ይባላል። ቁራን አሁን ካልታጠብ ካትነካውም ይባላል፣ ትቀሰፋል ይባላል። አይነካው አይነኩትም። በቃ ኤኒታይም ማንብባት ትችል። ስርዓት ተደርጎ ምን ተደርጎ ምን ተደርጎ ይባላል። አማዞን ላይ እኮ ዝም ብለው ነው የሚሸበችቡት። ለአንተ ግን ሳይኮሎጂካሊ ምን ያደርጉ እንዳደርገው እንደ አማዞን ልብ በሰከንድ ተገዘዋል። ቁርአኑንም መጽሐፍ ቅዱስ ሳይኮሎጂካል መተውዋል፣ እና እነሱ የሚሉትን ነው የምትሰማው እንጂ መጽሐፍ የሚለውን እውነት ሀታ ነበር መጽሐፉ የሚለውን እውነት ለማንበብ ምን ያስፈልጋል? የሚጠይቅ ሰው ስማርት ሰው ነው የሚጠይቅ። እኔ ሁሉንም አውቃለሁ የሚል ሰው ደግሞ ምንድነው? ምንም ማወቅ የማይፈልግ ሰው፣ ምንም መጠየቅ ማወቅ የማይፈልግ ነውና ጴንጤዎች ደስ የሚሉን ይጠይቃሉ፣ ጋ ኳስቸንስ ይጠይቃሉ። የማያቅ ሰው ምን ምን አገባ ነው መልሱ። የማያቅ ሰው ጥያቄ ጥበበኛ ያልሆነ ምን አገባ ምን አገባ። አንዳንዱ በገንዘቤ ብጠጣ ባጨስ ባቃጠለው ምን ብለው ምን አገባ ይላል። ለምን ይሄ የምኖችን እውቀት የሌላቸው ሰው ነው። ሁልጊዜ ሁልጊዜ ሰዎች ምን አገባ ምን ችግር አለው የሚል ሰው ሁልጊዜ መልስ የለው። ሰነፎች በዛ ነው። ሶሉሽን የሚፈልግ ሰው ሁልጊዜ ይቀየራል። መፍትሄ የሚፈልግ ሰው የሚጠይቅ ሰው ይቀየራል። የማይጠይቅ ሰው ሁልጊዜ ባለበት ታገኘዋለህ። ትልቁ ችግር ምንድን ነው? መጠየቅ ማጥላላት ይመስላል። የፈለግከው ጠይቅ። አሁን ጴንጤ የማይባለ የማይጠየቀ ልክ ጴንጤ አንድ ነገር ሲናገር ስል ጉሮሮ ላይ ቆመ ማርያም አዳነች የሚል መጽሐፍ ቅዱስ ላይ አልተጻፈ። ምክንያቱም ሁሉ ሰው የሚስማማው እሱ ነው። ቅድስት ድንግል ማርያም ጌታ እንደወለደች ይናገራል፣ እንዳዳነች አይናገርም። ይሄ መጽሐፍ ቅዱሳዊ አድናለች የምትል ካለ መጽሐፍ ቅዱሳዊ ተጠቅቃ ከዚህ አድናለች ብለህ ጉሮሮ ላይ ትቆማለህ። አድናለች አየህ። መናደድ ሳይሆን፣ ማስረዳት። አንድ ሐኪም ጋር ሄደ ሐኪም ጋር ትሄድና ነው ምንም ሳትነግረው፣ ሐኪም ምንም ሊያረጋ አይችልም። ምንም ሊጠ ምንም ሊረዳ አይችልም። አንድ ሐኪም እንዲያይቶ፣ ምናልባት ተሰንጠቀ፣ ተፈንክተ ሊሰፋ ይችላል። ተሰንጠቀ ያየውን ነገር ፊክስ ሊያደርግ ይችላል። የውስጥ ህመም ግን ካልነገርከው አንድ ዶክተር ምንም ሊያክም አይችልም። ምንም ነገር ምንም ነገር። ስለዚህ የሆነ ሰው ጥያቄ ሲጠይቅ መልሱን ካልመለስክለት ዘኪፖሽ አያስኬ። አሁን የጴንጤ ኦርቶዶክስንም ሙስሊምንም በጥያቄ የሚያጣድፈው መልስ ፈልጎ ነው፣ ጥላቻ አይደለም። እኔም ለምን ያመናችሁትን አስረዱኝ፣ በምናውቀው መጽሐፍ ቅዱስ አስረዱኝ እያለ ነው ጥፋት ምንድን ነው አስረዱኝ ሙስሊሞች አስረዱኝ ኦርቶዶክሶች አስረዱኝ እና የተነበበ የሚነበብ ቁልጭ ያለ ነገር ካለ ለምን ታዲያ ምንድን ነው ችግሩ ለምን መሰለ ጴንጤ ያነባለ ተንከሲስ ነው ጴንጤ እኔ ራሱ አንባቢ አርጉኝ እኔን ራሱ አንባቢ አርጉኝ ያነባል የሚያነብሰው ደግሞ መጠየቅ ይወዳል የማያነብሰው ዝም ብሎ ይቀበላል ያልከው የሚያነብሰው ምን ያደርጋል ይጠይቃል የሚያነብሰው ኦልዌይስ ጠያቂ ነው የሚያነብሰው የማያነብሰው ምንም አይጠይቅም ምንም ጥያቄ የለውም እና ለዚህ ነው ጴንጤ ስለሚያነብ ነው ማንበብ ካቆመ አይጠይቅም ስለዚህ አንብቡ። ማንበብ ሰው ያደርጋል። ለምሳሌ አሜሪካን ሀገር ወይም ሌላ ሀገር የምንኖር ቋንቋ ካላወቀን ሀገሩን በጣም ነው የምንጠላው። በጣም ነው የምንጠላው። በጣም ከሌሎች ሰዎች ጋር መግባባት አንቺ ምናምን ግራ ገብቶ ቁጭ ነው በቃ አማርሮ ትኖራለ አሜሪካን አውሮፓን አማር የትም ሀገር አማር ትኖራለህ። ለምን? የቋንቋ ችግር ካለ ቋንቋውን ካወቅስ ምንም ምንም አይከብድም። ምንም ነው ማው እና ብዙ ጊዜ ሌላ ሀገር ላይ የሚያማሩ ሰዎች አፕራሚሽ ቋንቋ ይችሉ። አሜሪካንን የሚያማሩ አውሮፓን የሚያማሩ ቋንቋ ይችሉ። ሌላ ነገር የለም። ምክንያቱም ስራ በሽ አሜሪካም ሆነ አውሮፓ በጽዳት ያሉ ስራዎች አለ እንዴት እንማር? ጥሩ ጥያቄ ነው። የሄድክበት ሀገር ቪዲዮ፣ ቲቪ ቻናሎች አሉ። ሙቪውን ከካፕሽን ጋር አድርገው። ካፕሽን ማለት ከስር ይጽፋል። የትኛውም ሀገር ላይ ከስር ይጽፋል። የሚሉትን እየሰማ ሌላው አልፋቤታቸውም ማወቅ ልክ እንደ የኢትዮጵያን አሁን ለማወቅ ምንድን ነው የምታደርገው? አልፋቤቱን ነው በመጀመሪያ ማወቅ ያለብን አልፋቤቱን ከአስከፈታ ቃለ፣ ከዛ ጽሁፎቹ ነው የሚገጣጠሙት። ዘበነ ብለህ ለመጽሐፍ አልፋቤቱ ላይ ትገባለህ። ዘበነ አራት ነው። ቋንቋውን ማወቅ ከፈለግ እነዛ ነው። ሹሉቃ ብሎ ሲጻፍ ሹሉቃ ብለህ ታወጣለህ ከነ ትርጉም ዲክሽነሪ አለ። ምን አለ የሁሉም ቋንቋ ዲክሽነሪ ያለው አልፋቤት አለ። እሱን ካረግ ቋንቋ ይቀጥላል። ፍላጎት ይፈልጋል። ሌላ ማውራት ቋንቋ ከማውራት ማውራት፣ አብዛኛው ሀበሻ ሁን፣ ለምሳሌ አሜሪካ ሀገር አንደርስታንድ ያደርጋል የምታወራው። ችግሩ ትፋት ነው። አውራት በለው አውራት በለው ችግሩ። አንደርስታንድ ያደርጋል። አበሻ መጽሐፍ ይችላል ማንበብ ይችላል። እንግሊዝኛ መናገር ነው የሚቸገረው። ለምን? ፈሪ ስለሆነ። እኔ አሁን አሜሪካን አገር አረንጎርስኩ አልተማዋል። አሜሪካን አገር አ የሆን ትንሽ ሪልስቴት ገለመሌ ተራ ተራ ነገሮች ሞካክሬያለሁ። እነሱ እነሱ ናቸው እንጂ ለቢዝነስ የሚሆኑኝን አጠንቻለሁ እንጂ ምንም ምን አላረኩኝም። ግ- ድፍረት፣ ቋንቋ፣ ደፋር፣ መድፈር መድፈር ስለ ሄደ ተደባደብ እያልኩ አደለ። አውራው ለብቻ ወቅት አደርግ የለን ወቅት ስታደረግ ለብቻ አይዲያ አምጣና አውራ። ከራስ ጋር ማን ይከለክልሃል? አውራ። ሌላ ቋንቋውን የሚችል ሰው ጋር ጓደኛ አድርግ። እዚህ እንደመጣው አበሻ ማናገር አይመቸኝም ነበር። ለምን ቋንቋ ማረሳው መቼ ከዚህ ሀገሮች ጋር ተፍ ተፍ ተቀልዳለ፣ ምን ያደርግልኛል? የኔ ቋንቋ አድጌበታል ኖሬበታል፣ ግን አልቀየረኝም። ቋንቋ ከሌላ ሀገር ጋር ስታ አያሾፉብህ፣ ምን አይሉብህ፣ ያስለምደዋል። ስለዚህ ወሳኙ ቋንቋ ከሌላ አገር ሰዎች ጋር ስታደርግ የግዴታ እያጠና ትመጣለ፣ ሳትፈልገው። ያንን ሰው ለማናገር ስትል ሳትፈልገው ውስጥ እንትን ይላል። የትም አለም ላይ ታላወራኸው ቋንቋ በፍጹም በፍጹም አትለምድም። አበሻ ይሞታል እንጂ አበሻ ከሌለበት መኖር አይችልም። አበሻ የሌለበት ያቀቡ ሰዋል አንጓደድም እኮ ግን በሩቁ መተያየቱን እንወደዋለን። አንጓደድም ለዓይን ግን እንደዚህ በሩቅ መተያየቱ ደስ ይለናል። ዶንት ላይክ ይቻለው ከሩቅ ግን መተያየቱ እዛ አካባቢ መኖሩን ይፈልገዋል። በተአምር ሰላም አይባባልም፣ ምን አይባባልም፣ ግን አብሻ እዛ አካባቢ መኖሩ ደስ ይለዋል። ቢግስ ፕሮብለም እሱ ነው። ማደግም የሌለው ለዛ ነው። ግን ከሌሎች ዜጎች ጋር የሆኑ ወንድምናቶቻችን በጣም ተለውጠዋል። ቋንቋውን ይችላሉ፣ ሪላክስ ያደርጋሉ፣ ትራቨል ያደርጋሉ። ምን ይላል ብዙ ነገሮች ጋር ምንም ችግር የለባቸው የጸዳ ስራ ይሰራል። አብዛኛው ቋንቋ የሚችል የትም ሀገር ላይ ከሀበሻ የተሻለ ስራ አለ። ቋንቋ የሚችል ከሀበሻ የተሻለ ስራ አለ። ቢዝነሶች ላይ ኢንቮልቭ ያደርጋል። ቋንቋ የማይችል ግን ገስዋ ስታክ ያደርጋል። ስታክ የሆነ ነገር ላይ ስለዚህ ቋንቋ ድፈር። የትም አንጓደድም፣ ግን ማስመሰል እንችላለን። ሌላ ዜጋ አብሶሉትሊ ከሀበሻ ይሻላል። መቶ ፐርሰንት። አሜሪካን ሀገር እኔን የቀየሩኝ የአሜሪካ ዜጎች ናቸው። አበሾች በፍጹም አልቀየሩኝም። አበሻማ ሙድ ይዝባል። አበሻ ትላት አደለ የመጣሽው ምናምን ነው የሚለው አበሻ። ምንም ነገርን አትንገር ይዶንት አበሻ የማይዋደደው ለምን እንደሆነ ታውቃለህ? መበለጥ አይወድም። መበለጥ አይወድም ተሳ መበለጥ አይወድም። ኢንጀነራል ጥቁር የማይዋደደው መበለጥ አብሮ መጥፋት ነው። ዶንጎ ኖ ኖ ኖ። እቁር የተባለ መበለጥ አይሆን። በዘፈን እንኳን ጥቁሮቹ ራፕ ሲደራረጉ እየተሰዳደቡ ነው፣ እየተሰዳደቡ ሴቶቻቸውን ሰድበው ራሳቸውን ሰድበው ምን ብለው ነው በጥቁር ባህሪ አንዋደደው። ምን እንደገባብን አላውቅም። ምን እንደገባብን ኢቭን ጥቁር ሳንቲም ሲኖረው የሚኖረው ነጭ ሰፈር ነው። ነጭን እኮ አይወድም ጥቁር። ልክ ሳንቲም ሲኖረው ነጭ መውደድ ይጀምራል። ለምን? ነጭ ሰፈር ላይ ወንጀል ምን ምን ምን ነገር የለም። ጥቁር እስቲ እዛው ሰፈር ኑር፣ ሌላው ጋር እዛው ያደግበት ሰፈር ኑር። ና ልብ አለ አንተ ይለፈልህ፣ አንተ ይለፍልህ። ልብ አለ መተት ነው፣ ቤት ላይ አድርጎ የሚያጠፋና ትልቁ ችግራችን ምንድነው? አንደኛ ዊ ዶንት ሪድ ጥቁር ጥቁር አያነብ፣ ጥቁር በጭራሽ ማንበብ አይወድ። በጣም በጣም ሆን ኢቨን እሷ አይደለም እ አርማንበር በአክን ዳይስ በአክን ዱልፍ አርማንበር። እኔ ዩኖ የዚህ ሀገር ዜጎች ይመቹኛል፣ ዴት ማድረግ ምናምን እና አንዳንዴ እኔ የምሄድበት ቦታ አልፎ አልፎ አበሾች ይመጣል እግዚአብሔር ምስክሬ ነው። ማለት ትሩ ስጦ አብረን ይነው ስንደንስ ምናምን ነገር እና እኔ የሆነ ወይ ባዝሩም ሲሄድ ወይም ደግሞ የሆነ የሆነ የሚጠጣ ሶዳ የሚሆን ምን ላመጣ ሲሄድ አበሻዬ እና ሮጥ ሄዶ እሷን ለማናገር ይሄዳል። እኔ ከኔ ጋ የነበረችዋን ሴት ዛት ሚ ኦር አብዛኛው እንደዛ ያደርጋሉ። አንድ አበሻን እሺ ካለች ሌላውን አበሻ እሺ ትላለች ብለው የማሰብ ችግር አለብን። አልወይስ ነቨር ፌል ምን ያህል ታንኪ ዩ ነዋድ ማ ብራዘር ጋር ይዘውን የራሴን የሚባል የለ ሬስቶራንት ክፈል ክፈት። አበሻ እዛው አጠገብ ሬስቶራንት ይከፍት አበሻ። ምን ያህል ክፉ እንደሆነ ያየሁት ከይቅርታ ጋር ስካይ ላይን የሚባል ቦታ ደምቪ አለ። ሀያ አምስት በላይ ሬስቶራንት አንድ ቦታ ላይ አለ። አንድ ሰርክል ላይ ሀበሻ በጣም ከባድ ህዝብ። አንድ ሰርክል ላይ ስካይላይን የሚባለው ላይ ደሆ ሬስቶራንት አለ። ደምቪ ስትሄዱ ማየት አለባችሁ። እንደ አይነት ምግብ ነው የሚሸጡት፣ አንድ አይነት ነገር ነው ያላቸው። እና እግዚአብሔር አይዲያዎች ይዘን አንመጣ። አይዲያ የለንም። አይዲያ የሚባል የለም። የአንዱን ኮፒ ፔስት ነው። ፊልተር እንኳን አበሻ አንድ አይነት ፊልተር ነው የሚጠቀመው። እቺ ጎልድ ኮስት እና ነጫ ጭባዋን ፊልተር አበሻ ይጠቀማል። ዊግ ሲገዙ አንድ አይነት ሴቶች ዊግ እንኳን ሲገዙ አንድ ባለ ፍሪዝ አለች፣ አንድ ቦኒ አለች፣ አንድ ደግሞ ሉጭ አለች። እንዲ እንዲ የሚለው አክጎን አንድ አይነት በቃ ዩኒፎርም ጥንጋምታ ያበሻ፣ አንድ አይነት የራስ አይዲያ ይዞ የሚመጣው ወፋት ተመጣ ካበሻ ወጣ ያለ ነገር መኖር፣ በተለይ ውጪ ስትሆኑ ወደ በተለይ ውጪ ስትሆኑ የዛ ሀገር ሰዎች ጋር ሻይ ቡና ማለት ጓደኛ መሆን፣ ልመዱ መቀየር ይኖራል። በጣም ትቀየራላችሁ። ካልሆነ ግን አይሁን። አሜሪካን መጥተ የአበሻ አስተሳሰብ ካለ አውሮፓ ሄደ ሌላ ቦታ ያለ ከሆነ አትግባባ። በእውነት ይህን አንዱ ያደረገው ኤግዛክሊ ፊልተር ብትሉ አንድ አይነት ዊግ ብትሉ አንድ አይነት ጥፍር መሰረት አንድ አይነት ኤንቲን ውሰድ አበሻ ኤግዛክሊ ዘሴም ነው። አንዱ አደረገችው በሙሉ ያ፣ መቀየር የምንችለው የተለየ ነገር ማሰብ ስንጀማ፣ የተለየ ነገር ማሰብ መቻል መለየት አለበት። ሌላ ማንበብ ማንበብ በጣም ሰው ያደርጋል። የምትፈልጉትን ነገር አለ ዊደዝ ማር ፊክሽንም ሊሆን ይችላል፣ መጽሐፍ ቅዱስ ሊሆን ይችላል መጽሐፍ ቅዱስ ሊሆን ይችላል ኤኒቲንግ ብቻ ማንበብ ሰው ያደርጋል። ጋር ሪድ ቋንቋ ማወቅ ማንበብ፣ የትም ዓለም ላይ እኔ አሁን ፎሎር መሆን አሉት የሊደር አስተሳሰብ መኖር አለበት። የመሪነት አስተሳሰብ አበሻ የለውም። ሌላውን መዘግብት ተሴም መንታሊቲ ያለን አበሻውን። አበሻ እግር ኳስ ተጫዋቾቹ ናቸው፣ አገር ውስጥ በጣም ጎበዝ ተጫዋቾች ናቸው፣ ጎል ያስቆጥራሉ ምናምን ምናምን ምናምን። ከጅቡቲ ጋር ጫውታው ጅቡቲዎች ከነ ጀለቢያቸው ገብተው እኩል ይወጣሉ ከኢትዮጵያውያን ጋር።